ሰላም ተነስተን ወደ ደቡ ሜድ ቤተሰቦችና ተከታታዮች ዛሬ እንዴት አእምሯችን ማደስ እንዲሁም ደሞ አእምሯችን እንዴት አሉታዊ አስተሳሰብ ወተ ነው ወደ አዎንታዊ አስተሳሰብ እንቀይራለን። እንዴት የነበሩን አስተሳሰቦች ቀይረን እንዴት በጥሩ አስተሳሰብ እንቀይራለን የሚለውን አእምሮን እንዴት ማደስ ይቻላል በሚል አርእስት እንመለከታለን። አእምሮን እንዴት ማደስ ይቻላል? ለዚህ መልሳሎት አእምሮን አእምሯችን ራሱን በራሱ በማደስ ሊሰራ እንደሚችል ሲያውቃሉ፣ እያንዳንዱ ሀሳብ፣ ልማድ፣ ልምድ የነርቭ ሴሎች የሚገናኙበትን መንገድ እንደሚቀርጽ ስንቶቻችን እናውቅ ይሆን? ያ አስማት አይደለም፣ የኒውሮፕላስ ተብሎ የሚጠራ ነው። እንግዲህ ስለ ኒውሮ ፕላስቲክ ለማውራት በመጀመሪያ ስለ አእምሯችን የአሰራር ሁኔታና የአእምሯችን የአመለካከት ሁኔታውን ለይተን ማወቅ ይኖርብትናል። ለስኬት ለሰላምና ለደስታ አእምሯችን እንዴት ማደስ እንደሚቻል እንመለከታለን። እንዲሁም ደግሞ ከዚህ በስተጀርባ ያለውን ሳይንስ አብረን እንመረምራለን። ውስብስብ የሕክምና እርሶችን ወደ ተግባራዊ ምክር መንከፋፍልበት ነው የተለመደው ስለ ጤናችሁ አዘጋጅ አክም ደሞ ከሁሉ በፊት እንደተለመደው ደቡሜድን ሰብስክራይብ ሼር ማድረጋችሁ እንዳይረሳ ፕሊስ ሰብስክራይብ አድርጉ። ጤና ነክ መረጃዎችን የምታገኙበት ዛሬ በጠቅማችሁ የሆነ ቀን ሊጠቅማችሁ ይችላል። ምክንያቱም ዘጠና ሰባ ፐርሰንታችሁ ሰብስክራይብ ሳታደረጉ ነው የምትመለከቱት። ፕሊዝ ፕሊዝ ሰብስክራይብ አድርጉ። ሊጠቅማችኋል እንጂ አይጎዳም። ስንቀጥል በአንደኝነት ላይ የምናገኘው ኒውሮፕላስቲሲቲ ምንድን ነው ከሚለ ልነሳ። እንግዲህ ስለ አእምሮ ማደስ፣ አእምሯችን እንደ አዲስ የአስተሳሰብ ለውጥ ለማምጣት ሲባል ስለ ኒውሮፕላስቲሲቲ ማወቅ ይኖር ብላ። እንግዲህ ስለ ኒውሮፕላስቲሲቲ ስናወራ፣ ኒውሮፕላስቲሲቲ ማለት የአእምሯችን አዳዲስ የነርቭስ ግንኙነቶችን ሲፈጥር ወይም ደግሞ በህይወት ዘመናችን ራሱን በራሱ የማደራጀት እንዲሁም ደግሞ ራሱን በራሱ የአእምሯችን የሚሰራበት ሪዋየር የሚያደርግበት መንገድ ኒውሮፕላስቲሲቲ ማለት ነው። ኒውሮፕላስቲክ እንግዲህ አዳዲስ መረጃዎችን መማር፣ አዳዲስ መረጃዎችን በአእምሯችን ውስጥ የማደራጀት ዘይቤ ነው። እንግዲህ አእምሯችን አዳዲስ መረጃዎችን ሊማርና ሊያው ይችላል ማለት ነው። እኛ በሰጠነው መሰረት ራሱን በራሱ የመቀየር አዎንታዊ ወደ አሉታዊ የመቀየር ባህሪ ይኖረዋል ማለት ነው። እንግዲህ ቀደምት የነበሩ የሊቃውንት ምርምሮች እንደሚያሳዩት ከሆነ አንጎል ከበልጅነታችን አንዴ ካደገ አእምሯችን ኢላስቲሲቲ ወይም አምሮን በራሱ የመለጠጥ ባህሪ እንዳሌለው ያምኑበት ነበረ። አሁን ላይ ባሉ ጥናቶች፣ አዳዲስ ጥናቶች እንደማያመላክቱ ከሆነ አምሯችን ራሱን በራሱ የማስፋት ራሱን በራሱ አዳዲስ መረጃዎች የመሙላትና በአዳዲስ መረጃዎች የመሙላት እንዲሁም ደግሞ አሉ በአውንታዊ የመቀየር የልምምድ ባህሪ እንዳለው ያሳያል። ይህ እንግዲህ አምሯችን አንድ ቦታ አይቆምም እንደማለት ነው። እኛ ካስተማር ነው አዳዲስ መረጃዎችን የመማር ባህሪ ያለው ይህ ነው የአምሮ ኢላስቲክሲቲ ወይም ደግሞ የአምሮን በሪዋይር ወይም ደግሞ አምሮ የማደስ ባህሪ ማለት ነው። በሌለኛው ሌላኛው ሶስተኛ ነጥባችን ደግሞ ከኢላስት የአእምሮ ኢላስቲክ ሲቲ ጋር በተገናኘ አዳዲስ ነገሮችን ስንማር በተማሪን ቁጥር ማለት ነው ልማዶቻችንን እየሰበረን እንሄዳለን። በተለይ አሉታዊ ወይም ደግሞ መጥፎ አመለካከቶችን እየሰበርን እንሄዳለን። በተለይ በውቅ ምንፈልጋቸውን አዳዲስ ነገሮች ከአእምሯችን ለአእምሯችን ስንመግብ ያ አእምሮ ኢላስቲክ ሲቲ ነው ስላለን እያደገ እየሰፋ አስተሳ የአስተሳሰብ አድማሳችን እየሰፋ ይሄዳል ማለት ነው። ለምሳሌ ምሳሌ እንወስድ ከአእምሮ ኢላስቲክ ሲቲ ጋር በተያያዘ አምሮ እድሳት እንግዲህ ስናወራ ለምሳሌ አንድ ሰው በስትሮክ ቢጠቃ ወይም ደግሞ የስትሮክ ታማሚ ቢኖር እና ሎንግ ተርም ወይም ደግሞ ሾርት ተርም ሚሞሪዎቹ ሙሉ ለሙሉ ዳሜጅ ቢሆኑበት ወይም ደግሞ ከአእምሮ የማስታወስ ችሎታ ቢቀንስ ወይም ደግሞ ቢጠፋ ብለን እናስብ። እንግዲህ ይህ በህክምናው እንዴት ይታከማል ሲባል የመጀመሪያ ነገር ላይ የሚሞሩ ለመመለስ አዳዲስ መረጃዎችን እንዲማር የማድረግ ነው። የነበሩትን ቀድሞ የነበራቸው ነገሮች እንዲያስታውስ፣ እንዲያስብ፣ እንዲያሰላስል የማድረግ ጥበብ በህክምና ይተገበራል ማለት ነው። የነበረበት አካባቢዎችን ሄዶ እንዲያይ የነበረውን ቤተሰቦችን አባላት ስም እንዲለይ ወይም ደግሞ የነበረባቸውን ሰዓቶች የነበረባቸው የደስታ ጊዜያት እንዲለየና እንዲማር አእምሮን እንደ ራሱን በራሱ እንዲአዲስ ይደረጋል ማለት ነው። ይህ አንደኛው ምሳሌ ነው ማለት ነው። በሁለተኛ ደረጃ ደግሞ ከአእምሮን የማደስ አእምሯችን እንደገና ለማደስ አእምሯችን እንደ አዲስ የማስጀመር ጋር በተያያዘ ልማዶችንም ወይም ደግሞ አእምሯችን የአዲስ ልማዶችን የማዳበር ባህሪ ነው እንግዲህ ከልማዶች ጋር በተያዘ አንዳንድ ሀሳቦች ወይም ደግሞ አንዳንድ ባህሪዎችን ስናወራ መጥፎ ወይም ደግሞ ጥሩ የልማዶች ይኖሮታል በተለይ ስለ ልማዶች ስናወራ በጫካ ውስጥ ሰዎች ያልተራመዱባቸውን መንገድ ሰዎች ያልተራመዱባቸው የጫካ ውስጥ እንደመሄድ ማለት ነው የአእምሯችን ነርቦች በብዛት ጥቅጥቅ ባለ ጫካ ውስጥ ለምሳሌ ሰዎች ያልሄዱበት መንገድ ላይ እኛ ብንሄድ የእግራችን ዱኳ እየጣለን ነው የሚደሉ ልክ እንደዛው ችን የምንሰጣቸው እያንዳንዱ አዳዲስ መረጃዎች ራሱን በአዲስ እንዲያድስ ራሱን አዳዲስ መረጃዎች እንዲማር እየመገብን ማለት ነው። አዳዲስ ዳታዎችን እየሰጠ ነው። በዚህ የተነሳ የነርቭ መንገዶች እየተጠናቀሩ የነርቭ አስተላላፊ የአእምሯችን ኤሌክትሪኮች እየተጠናቀሩ ይሄዳሉ ማለት ነው። ይህ አዳዲስ ልማዶች እንላቸዋለን ማለት ነው። በተለይ አሁንታዊ አሳሰቦችን ጭንቀት ወረዳዎችን ማጠናከር እና ማስወገድ ይገባል ማለት ነው። ደግሞ አሁንታዊ ወይም ደግሞ ጥሩ ልማዶችን በሰጠ ነው ወይም በመገብ ነው ቁጥር ደግሞ ራሱን በምን ያድሳል? በትኩረት በመረጋጋት እንዲሁም ደግሞ በጥንካሬ የአእምሮ ጥንካሬን እያዳበረ ይሄዳል ማለት ነው። እንግዲህ ከልማዶችና ከአእምሮ እድሳት ጋር በተያዘ ሃርቫርድ ዩኒቨርስቲ ያደረገውን አንድ ጥናት እንኳን ብንቃኝ የተደረገውን ጥናቶች ብንቃኝ የማስታወስ ችሎታ እንዲሁም ደግሞ ከሰዎች የመረጋጋት እንዲሁም ደግሞ ካልምከው ከመሆን ጋር በተያዘ ልምምድ የሚያደርጉ ሰዎች ዮጋ የሚያደርጉ ጸሎትን የሚያደርጉ ምስጋናን የሚለማመዱ ሰዎች ከፍተኛ ኢላስቲክ ሲቲ እንዳላቸው የሃርቫርድ ጥናት ያረጋግጣል። ሶስተኛ፣ ደግሞ የአእምሮን ለማደስ የሚረዱ እርምጃዎችና ደረጃዎችን እንመለከት። አእምሯችን ለማደስ የሚረዱ ደረጃዎች በአምስት ደረጃዎች ከፋፍለን ስናይ ደረጃ አንድ ላይ የምናገኘው አእምሯችን ለማደስ ደረጃ አንድ ወይም ቁጥር አንድ ላይ ማድረግ ያለብን ምንድነው ሲባል ጥለቱም ወይም ደግሞ አእምሯችን ያለበትን ፓተርን ደረጃ መለየት ነው። እንግዲህ ስለ አእምሯችን ፓተርን ስናወራ ለአእምሯችን ከዚህ ቀደም የመገብነው ጥሩ አስተሳሰብ ወይም ደግሞ አሉታዊ አስተሳሰብ ነው፣ የትኛው ነው የሚለውን ለይተን የማወቅ ጉዳይ ነው ማለት ነው። እዚህ ጋር ራስን የመለየት ራስን የማወቅ ጉዳይ ነው ማለት ነው። መጥፎ ልማዶችን መገበን ከሆነ በአውንታዊ አስተሳሰብ መቀየር። ደረጃ ሁለት ላይ ደግሞ የምናየው አውንታዊ ምልክቶችን፣ አሉታዊ አስተሳሰቦችን በአውንታዊ ወይም ደግሞ በጥሩ አመለካከት መለወጥ። ለምሳሌ በምስጋና በአውንታዊ እይታ ወይም ደግሞ ጤናማ በሆኑ አመለካከቶች መተካት። ደረጃ ሶስት ደግሞ በየቀኑ እነዚህን ጥሩ ልማዶች ወይም ደግሞ አውንታዊና ጥሩ አመለካከቶችን መደጋገም መለማመድ። ለምሳሌ መጽሐፍ ማንበም የሚፈልግ ወይም ደግሞ ስፖርት መስራት የሚፈልግ ሰው ከሆነ መጽሐፍን በትንሹ ጀምሮ ግን በድግግሞች መለማመድ፣ የስፖርት እንቅስቃሴዎችን ከሆነ በየዕለቱ ያለመቆረጥ መደጋገም ማለት ነው። አዳዲስ ልማዶችን ለአእምሯችን በዚህ መልኩ መመገብ እንችላለን። ደረጃ አራት ደረጃ አራት ደግሞ ሰውነትን ማንቀሳቀስ፣ የአካል ብቃት እንቅስቃሴን ማድረግ። እነዚህ ሰውነት ማንቀሳቀስ ደግሞ የአካል ብቃት እንቅስቃሴ ጥቅሙ ምንድን ነው ሲባል የኒውሮትሮፊክ ፋክተር ወይም ደግሞ በእንግሊዝኛው ቢዲኤንኤፍ የሚባሉ የነርቭ ሴሎችን የሚያበቅል አዳዲስ የነርቭ ሴሎችን የሚያበቅል ፕሮቲኖችን እንዲያመነጭ ለአእምሯችን ይጠቅማል ማለት ነው። ደረጃ አምስትና የመጨረሻው ደረጃ በደንብ እረፍት ማድረግ፣ በደንብ መተኛት፣ አእምሯችን በራሱ በራሱ እንዲያድስ ጥልቅ የእንቅልፍ ጊዜ እንዲ ኖር ልክ እንደ ህፃን ልጅ ለመተኛት መመኮር እንደማለት ነው። ይህ አእምሯችን ራሱን በራሱ የሚያደራጅበት የሚያድስበት አምስት ደረጃዎች እነዚህ ናቸው ማለት ነው። በአራተኝነት ደረጃ ደግሞ ወደ ዋናው አርስታችን ደግሞ ስንመለስ ከምግብ ከአካባቢ ጋር በተያዘ አእምሯችን እንዴት ሪዋይር ማድረግ ይቻላል እንዴ ደግሞ እንዴት እንደ አዲስ አስተሳሰብ ለውጥ ማምጣት ይቻላል ሲባል ኦሜጋ 3 ያላቸው ምግቦች መመገብ አረንጓዴ አትክልቶችንና የውሃን በደንብ በመጠጣት የእነዚህ ጥቅማቸው ምንድነው ሲባል ሴሎች እድገትን ይደግ ያስከፋሉ ውጥረትና ጭንቀትን ይቀንሳሉ። ከአካባቢ ጋር በተያዘ ደግሞ ውጥረቶችን መቀነስ፣ ጫጫታ፣ የስክሪን ሰዓቶችን በተለይ ከላፕቶፕ ከስልክ ጋር ያለን የስክሪን ሰዓት መገደብ እነዚህ አእምሮን በራሱ በራሱ እንዲረጋጋና ሪዋየር እንዲያደርግ እንዲያድስ ይረዳል ማለት ነው። እንግዲህ የዕለት ተዕለት እንቅስቃሴያችን የተመጣጠነ እንዲሁም ደግሞ ለአእምሮአችን በሚበጅ መልኩ ማድረግ ራሳችን መመልከትና ራሳችን መወሰን ይገባናል ማለት ነው። ለአእምሮአችን ራሳችን ልናስተምሮ ይገባል እያንዳንዱን እንቅስቃሴ በአምስተኝነት እና በመጨረሻም የመጨረሻ መልእክታችን ደግሞ አእምሮችን ሊሰበር ሊጎዳ ወይም ደግሞ ትሮማቲክ ሊሆን ይችላል። እንግዲህ ተስማሚ መንገድ መፈወስ ይቻላል። አእምሮን በማተኮር በማሳደግ አዳዲስ መረጃዎችን በመመገብ ልክ እንደ ኮምፒውተር ዳታ አእምሯችንን የነርቭ ሴሎችን ማነቃቃትና አዲስ መረጃዎችን በመስጠት ኢላስቲክ ሲቲ መጨመር ይቻላል። አሁን ላይ ባለው ዘመን ኳንተም ፊዚክስ ሁላ ማስተማር እንችላለን ማለት ነው፣ ለአእምሯችን። እንግዲህ ለበለጠ መረጃ ደቡሜድን ሰብስክራይብ ሼር ማድረግ እንዳይረሳ። ይህ መረጃ ጠቃሚ ሆኖ ካገኙት ለአእምሮ እንክብካቤ እንዲሁም ደግሞ ጤና ነክ መረጃዎችን ከፈለ ደቡ ሜድን መውደድ ሰብስክራይብ ማድረግ ለሚሰማ ማጋራት እንዳይረሳ እንደረሳ እንላለን መልካም ቆይታ ደቡሜድን አመሰግናለን